ባሳለፍነው ሳምንት ከአገር ውስጥ ሆነ ከውጪ የኢትዮጵያን የፖለቲካ አቅጣጫ የቀየሩ ጉዳዮች ታዝበናል። ከጌታቸው ረዳ ንግግር እስከ የኃይል አሰላለፍ ለውጥ ብዙ ጉዳዮች አንስተን ተመልክተናል። ነገር ግን ዛሬ የምናነሳው በብዙዎች የተዘነጋ ኢትዮጵያን እጅግ የሚያሳስባት ጉዳይ ከጥቂት ቀናቶች በፊት ተፈጥሯል። አሜሪካ አይኗን ወደ አፍሪካ ቀንድ አዙራለች። ባሳለፍነው ሳምንት የሳዑዲ አረቢያው ልዑልና ጠቅላይ ሚኒስተር መሐመድ ቢን ሰልማን በነጩ ቤተ መንግስት ተገኝቶ ዶናልድ ትራምፕ ዘንግቶት የቆየውን እና የዘነጋውን በሱዳን ያለውን የእርስ በርስ ጦርነትን እንዲመለከተውና ለቀጠናው ሰላም እንዲያበጅለትኝ ተመካክረዋል። የመሐመድ ቢን ሰልማን ማሳሰቢያ ከሰብአዊ ርህራሄ መነጭ ብቻ እንዳልሆነ ለመረዳት በቀጠናው ከፍተኛ ፍላጎት ካላትኝ ዩናይትድ አረብ ኤሚሬት ጋር ለመወዳደር ፍላጎት ስላለው ብቻ ሳይሆን ከቀድሞ ወዳጁ ከዛሬው ባላንጣው መሐመድ ቢን ዛይድ ጋር ያለው ውስብስብ ግንኙነትን አተኩሮ ለተመለከተው ብቻ ነው። የሁለቱን ሀገራት ታሪክ መለስ ብለን ስናይ መሐመድ ቢን ሰልማን በፈረንጆቹ አቆጣጠር 2017 ወደ ስልጣን ላይ ሲወጣ መሐመድ ቢን ዛይድ ከፍተኛ ድጋፍ አድርጎለት እንደነበር ይታወቃል። ታዲያ መሐመድ ቢን ሰልማን በሪያድ ዘውድ ደፍቶ ስልጣንን ሲቆናጠጥ የ24 ዓመታት ታላቁ መሐመድ ቢን ዛይድ መካሪ አስተማሪ ሆኖትኝ የገልፍን ፖለቲካ ሲዘውሩ ቆይተዋል። በዚህ የፍቅር ጊዜ የኢትዮ ኤርትራን የ2018ን የእርቅ ስምምነት በአንድ ላይ ማፈራረማቸው የሚረሳ አይደለም። ነገር ግን በጊዜ ሂደት መሐመድ ቢን ሰልማን ሀገሬም ሆንኩኝ እኔ በዩናይትድ አረብ ኤሚሬት እና በመሪዋ ጥላ ስር መኖር ሰርችቶናል ከዚህ በኋላ መኖር አንፈልግም ካለ በኋላ ቀስ በቀስ ግንኙነታቸው ልክ እንዳስማማቸው ሀገራት እየሻከረ አንዱ በሌላኛው ስብሰባ ላይ እስካለመገኘትም መገኘትም ደርሰዋል። ፉክክራቸው በአለም ዙሪያ ሲንጸባረቅ አንደኛው የሚገለጽበት መንገድ ደግሞ የአፍሪካ ቀንድ ነው። ቢንዛይድ ዛይድ ከሞክሾውና ከባላንታው ከመሐመድ ቢን ሰልማን ጋር የሚከራከርበት ቀጠና ሰላምን ካየሰነባብቷል። በዓለም ፖለቲካ እንደሚታወቀው ተፎካካሪ ሀገራት ውጊያ ላይ ባሉ ሀገራት በኩል በተቃራኒ ጎራ ተሰልፈው የውክልና ጦርነት ማድረጋቸው የተለመደ ነው። በአፍሪካ ቀንድ ግጭት በተለይም በሱዳን የሚታየው የሳውዲና የዩኤኢ ተሳትፎም እንደዚሁ አይነት የውክልና ጦርነት ነው። ሰፊውን የሱዳን መሬት ትከሻ መለካኪያ ሜዳ ካደረጉትኝ ሰነባብተዋል። ታዲያ የኃይል አሰላለፋቸው ደግሞ እንደሚመለከተው ነው። ሳውዲ በአልቡርሃን የሚመራውን የሱዳን ታጠቂ ኃይልን ስትደግፍ፣ ዩኤኢ ደግሞ በሀምደላ ዳጋሎ የሚመራውን የፈጥኖ ደራሽ ኃይልን ትደግፋለች። ታዲያ ኢትዮጵያ የምትገበው እዚህ ጋር ነው። ከለውጡ ወዲህ ከሳውዲም ሆነ ከዩኤኢ ጋር መልካም ግንኙነት እንዲኖረው ሲሞክር የቆየው አብይ አህመድ ከሁለቱም ኃይላት ብዙ አትርፏል። ከአምስት ዓመታት በፊት በተካሄደው የትግራይ ጦርነት ሁለቱም ኃያላት ሀገራት ለፌዴራል መንግስቱ የገንዘብና የመሳሪያ ድጋፍ ሲያደርጉ እንደነበር ይታወቃል። ሆኖም ዛሬ ላይ ሁለቱም ኃያላት ሲከፋፈሉ የኢትዮጵያ መንግስት ከሳውዲ ሸሽቶ ወደ ዩኤኢ ጋር ግንኙነት መመስረታቸው በይፋ የሚታወቅ ነገር ነው። አስተላልፋችን በቀጠና ቋንቋ ሲተረጎም ከፍተኛ የጦር ወንጀሎችን በመፈጸም ከሚታወቀው ከሱዳን ፈጥኖ ደራሽ ኃይል ጋር አንድ ያደርገናል። ፈጥኖ ደራሽ ኃይሉ ከዓመታት በፊት በዳርፉር ዜጎች ላይ የፈጸሙት አሰቃቂ ግፎች ከመላው ጃንጃዊድ የተዋቀረ ሲሆን በነገራችን ላይ ጃንጃዊድ ማለት የፈረስ ሴጣን ማለት ነው። ዛሬም ቢሆን የቡድኑ ጭካኔ አላባራ። ከአንድ ወር በፊት አልፋሽርን ሲቆጣጠር በአንድ ጀምበር ከ2000 በላይ ዜጎችን እንደገደለ የሚነገርለት ይህ ፈጥኖ ደራሽ ኃይል ህፃን፣ አዋቂ፣ ሴት፣ ወንድ ሳይል አሰቃቂ ጥቃቶችን በመፈጸም በተመድ መከሰሱ ይታወቃል። በተቃራኒ ጎራ የሚገኘው የአልቦራን ኃይልም ከጥፋተኝነት የጸዳ ባይሆንም ወንጀሎችን በመፈጸም አንጻር ከአምደላ ደጋ ሎው ከሄሜቲ አንጻር ሲታይ ንጹ ወይም ጻድቅ መስሉ ይታየናል። በጎኑ ግብጽ፣ ሳውዲ አረቢያ፣ ኤርትራን ያሰለፈው ይህ ኃይል በተጨማሪም ከትግራይ ኃይላት ጋር እንደሚሰራ ብዙ ምንጮች ያስረዳሉ። ከዚህ አንጻር ስናየው የኢትዮጵያ መንግስት በሱዳን ጦርነት ሊኖረው የሚችለው ፍላጎት ውልል ብሎ ይታየናል። ግብጽ፣ ኤርትራ፣ የትግራይ ተዋጊዎች በአንድ በኩል ሲሰለፉ፣ የኢትዮጵያ መንግስት ደግሞ በተቃራኒ ጎራ ይሰለፋል። ሆኖም የኢትዮጵያ መንግስት በአደባባይ ምንም አይነት ጦርነት ውስጥ እየተሳተፈ እንዳልሆነ ነው የሚናገረው። በድብቅ ግን ከዩኤኢ የሚመጡ መሳሪያዎች ለፈጥኖ ደራሹ ኃይሉ እንደሚያከፋፍል በኢኮኖሚስት ያወጣውን ማስረጃ መመልከት እንችላለን። ታዲያ የዓለማችን ሀያል ሀገር አሜሪካ ከሳዑዲ ጋር ተወዳጅታ የሱዳንን ጦርነት አስቆማለሁ የሚል መርህ ስትከተል ጥረታቸው በሱዳን ብቻ እንደሚገታ ማረጋገጫ የሌለው የኢትዮጵያ መንግስት ስጋት ውስጥ ይገባል። ዛሬ ላይ ሁላችንም እንደምናውቀው የኢትዮጵያና የኤርትራ ግንኙነት ከመሻከርም አልፎ ቀጥተኛ ጦርነት ውስጥ ልንገባ ጫፍ ላይ ነን። ጦርነት ባለበት ደግሞ ደጋፊ አይጠፋም። የኢትዮጵያ መንግስት ትልቁን የመሳሪያ ድጋፉን የሚያገኘው ከዩናይትድ አረብ ኤሚሬት ዩኤኢ ነው። አሜሪካና ሳዑዲ በሱዳን ተቀናጅተው እርምጃ ሲወስዱ ትሩፋቱ ለመላው ቀጠና ሊተርፍ ይችላል። የተፈራው የኢትዮ ኤርትራ ጦርነትም ሳይጀምር ሊከሽፍ ይችላል። የኢትዮጵያ ሕዝብም ጦርነት ቀርቶለት የአሰብን ጉዳይ በዲፕሎማሲ ሊፈታ የሚችልበትን መንገድ ሊፈጠር ይችላል። ካልሆነም ደግሞ ከዚህ በፊት እንደነበረው ያለ ሰላም ወይም ያለው ጦርነት የነበረው ጊዜ በመካከላቸው ሰላሳ ዓመት እንዳስቆጠረ አሁን ላይ ምን ያህል ጊዜ ያስቆጠራል? በሚል ተስፋ እና ተስፋ በቻ ወደፊት ጊዜያችንን የምንቀጥል ይሆን? ስላዳመጣችሁን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮሜንት በማድረግ ትብብራችሁን ታሳዩ ዘንድ በአክብሮት እንጠይቃለን። ብሬክ አውት ቲዩብ ነበረን። ቸርን ሰንብት።